ባለትዳሮችን በተመለከተ ወደፊትም ትዳር መያዝ ለምታስቡ በሙሉ እስካሁን ፍርድ ቤቶች ሲሰሩበት ሲገለገሉበት የነበረውን የሕግ ትርጉም የቀየረና ብዙ ባለትዳሮች በመካከላቸው ላለመግባባት መንስኤ የነበረውን የሕግ ትርጉም ቀይሯል። የህግ ውሳኔ፣ የህግ ትርጉም በሀገሪቱ በሚገኙ በማንኛውም ሰው ላይ በማንኛውም ፍርድ ቤት እንደ ህግ ሆኖ ከአሁን በኋላ የሚያገለግል ነው የሚሆነው። ውሳኔውም እንግዲህ ከዚህ በፊት ከጋብቻ በፊት በነበረ የግል ቤት ላይ በትዳር ውስጥ ከፍተኛ ወጪ ወጥቶ ማሻሻያና ማስፋፊያ ቢደረግለት የጋራ ንብረት ነው በሚል ፍርድ ቤቶች ሲወስኑ ነበረ። ከተጋቢዎች መካከል አንደኛው ከማግባቱ በፊት የግል የነበረው ቤት ቢኖረውና በትዳር ውስጥ ግን ጋብቻው ከተመሰረተ በኋላ ባልና ሚስት በጋራ ሆነው ከፍተኛ ወጪ አውጥተው በቤቱ ላይ መሰረታዊ ለውጥ በሚያመጣ ሁኔታ ማሻሻና ማስፋፊያ ቢያደርጉለት በዛ ቤት ላይ ቤቱን የጋራ ያደርገዋል። ምንም እንኳ ቀደም ሲል የአንደኛው ተጋቢ ቢሆንም ከጋብቻ በፊት አንደኛው ተጋቢ ያፈራው ቢሆንም ነገር ግን በጋብቻ ውስጥ እያሉ ከፍተኛ ወጪ ወጥቶበት ማሻሻያና ማስፋፊያ ከተደረገለት ግንባታ ከተደረገለት ቤቱ የጋራ ይሆናል በሚል ፍርድ ቤቶች ለረጅም ጊዜ በተለያዩ መዝገቦች እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ውሳኔ ሲሰጡ ነበረ። ነገር ግን ሕገ መንግሥት አጣሪ ጉባኤ፣ የፌዴሬሽን ምክር ቤት ይህ ውሳኔ አግባብ አይደለም፣ ቤቱን ለማሻሻልና ለማስፋፋት የወጣው ወጪ ተጣርቶ ተሰልቶ ሂሳቡ ተሰርቶ ወጪው በድርሻው ልክ ለዚያኛው ተጋቢ ለአንደኛው ተጋቢ ድርሻውን ግማሹን እንዲወስድ ይደረጋል እንጂ አጠቃላይ ቤቱን የጋራ አያደርገውም በሚል መስከረም 28 ቀን 2017 በመዝገብ ቁጥር 130 ህዝባር 16 አስገዳጅ የሆነ ውሳኔ ሰጥቷል።